በስምአፍ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምረት በጎነት ፍቅሬ የተሰጣችሁ ከሰማያት የወረደ ከእናታችን ከመቤታችን የተወለደ መድኃኒታችን እንዲሆን ዕዳ እንዲከፍል መስቀል ላይ በተሰቀለ ጊዜ ዕዳችንን የከፈለልን ዕዳ የተከፈለለት የዳነ ሕዝብ የሆናችሁ የቅዱሳን ቤተሰቦች ወደ አእላፋት መላእክት ወደ በኩራት ማኅበር ወደ ጻድቃን መንፈሶች የተሰበሰባችሁ ከበራችሁ ብሩካን ወራሾች እግዚአብሔር ልጆች ሁላችሁ እንዲቆያችሁ ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከያው መንፈሱ ከመንፈስ ቅዱስ ካለ ዘላለም በአንድነት በሦስትነት የተወደደ የተመሰገነ ይሁን። እግዚአብሔር እንዲህ ይላል፣ በከንቱ ተሸጣችሁ ነበር፣ ያለ ገንዘብም ትቤዣላችሁ። ኢሳያስ ሃምሳ ሁለት ቁጥር ሶስት ይህን የሚናገር እግዚአብሔር ነው። ዛሬ ይህንን ቃል በጆሯችን ያመጣ እግዚአብሔር ነው። ትናንተ የኖርንበትን የትናንቱን ኑሯችን ያ የተሸጥንበት ኑሮ ለፍላጎታችን ለዓለም ወግ ለክፉ ሀሳብ፣ ለክፉ አሰራር፣ ለዓለማዊነት፣ ለመጥፎ አመለካከት፣ አተያየት ተሸጠን የኖርንባቸው እነዚያ ክፉ ዘመናት ነበሩ። እግዚአብሔርን ያላወቅንባቸው በቃ እየዋልን እያደረን እየበላን እየጠጣን ብቻ የኖርንባቸው በመንፈስ የከሰርንባቸው፣ ባዷችንን የቀረንባቸው፣ የተጎዳንባቸው ለዓለም የተሸጥንባቸው ጊዜያቶች ነበሩ። ነገር ግን ያለ ገንዘብ ተብይቻችኋለሁ። ገንዘብ ክፍላችሁ አይደለም፣ እኔ ከገዝቻችኋለሁ። እናንተ ገንዘብ ክፍላችሁ ወደ እኔ አትመጡም። በነፃ ትመጣላችሁ፣ በጸጋ ይቀበላችኋለሁ። ከዛ ደግሞ ወዳችሁን እዳ አለበታል ሊያጠፋ ሰው የከሰረ ሰው የተበደረው ብዙ ዕዳ ይኖርበታል ይህን እዳ ሁሉ ከፍዬ በደሜ መስቀል ላይ ከፍዬ ገዝቻቸዋለሁ። ትናንትና በዓለም በነበርንባቸው ጊዜያቶች ያሳለፍናቸው አሳፋሪ አሳፋሪ ብዙ ታሪኮች ነበሩ። ስለ እነሱ ስናስብ ኃጢአት ምን ያህል ክፉ እንደሆነ እናውቃለን። ምን ሆናለው? ምን ይውጠኛል? እኔማ ተስፋ የለኝም እንድንል ያደረገን ያ ኃጢአት ነው ያ ትናንት ያሳለፍነው ህይወት ነው። ክርስቶስ ግን መስቀል ላይ ገዝቻችኋለሁ፣ ዋጅቻችኋለሁ፣ ከፍየላችኋለሁ ማለት ነው። በትናንትና ወጢአታችን አይደለም ጌታችን የሚቀበለ። ያለ ገንዘብ እዳውን ክፈሉ አይልንም። እኔ እኔ ተብ በይቻችኋለሁ፣ እገዝቻችኋለሁ ማለት ነው የንጹህ የክርስቶስ ደም ለሞት ተከፈለና ሞት የሚባለው ደግሞ ባለስልጣን ሞት ለሚገባን ለእኛ ነፃነትን ሰጠን። መክፈል የሚገባን ሞት ነው፣ ግን ክርስቶስ መስቀል ላይ ከፍሏል። ያንን ታላቅ ምሕረት ነው የሚነግረን። ጌታ እግዚአብሔር እንዲህ ይላል፤ ወገኔ በዚያ እንግዳ ሆኖ ይቀመዝ ዘንድ አስቀድሞ ወደ ግብፅ ወረደ፣ አሶርም ያለ ምክንያት በደለው። ስንወለድ የወረድነው ወደ ግብፅ ነው ብዙዎቻችን ልክ እንደ ሙሴ ሙሴ የተወለደ ከእናቱ ቅፍ ወጥቶ በደንገል ሳጥን ባህር ላይ የተጣለ ከአባይ ኋላ የተነሳ ፈርዖን ቤት አደገ ግብፅን የተቀበለችው ሙሴ የእግዚአብሔር ነቢይ እግዚአብሔር መልሶ አነሳው በአርባ ዓመቱ አነሳው እግዚአብሔር ይወላችሁ ምቾት ከሚመስል ውድቀት አነሳው። ቀይ ምንጣፍ ከሚመስል ገደል ውስጥ አወጣው። በፈርዖን ቤት መኖር የእግዚአብሔርን ህዝብ እየረገጡ የመኖር ግዴታ አለበት። የአማልክትን ጮማ የመብላት ግዴታ አለበት። እግዚአብሔር ማን ነው የሚለውን ፍልስፍና የመከተል ግዴታ አለበት። ያ መጥፎ ዓለም ነበር። ወደ ግብፅ የወረደው ሙሴ የሚገባው አለማ ነበር። ከሱ ይልቅ የሚዲያም አሸዋ በረሃ እረኝነት ድህነት ይበልጥ ነበር። እንደዚሁ ነው እኛም ተወልደን ግብፅ ነው የወደቅን። ቤተሰቦቻችን ትምህርት ቤት ነው ያስገቡ። ብዙዎቻችን ሰው ከዝንጀሮ ተፈጠረ መጣ እየተባለን ተምረን አደግን። ዓለማዊነትን ጠግበናት በሙዚቃው፣ በሲኒማው፣ በዲስኮሩ፣ በፖለቲካው በትምህርት ቤት ትምህርቶች ዓለማዊነትን ጠግበን አደግን። ግብፅ አሳደገችን፣ አሶር በደለችን። የክፉ ዓለም ምሳሌዎች ናቸው እነዚህ ሀገሮች ግብፅና ኢራን በደለችን። ፍትህ በሌለው ዓለም ውስጥ አደግን። ተሰብረን በቤተሰብ በፍቅረኛ በጎረቤት በዘመድ ባልገባቸው የሃይማኖት ሰዎች ተወቅተን አደግን። ልባችን ቆስሎ አደግን። አሶር በደለው ወገኔ፣ ግብፅ ወረደ። ከፍ ያለ ነበር ወረደ። ልጆች ሆነን የነበረ ንጽህና፣ ቅድስና፣ ያ ከፍ ያለ ሁታችን ደቅቀ፣ ታች ታች ታች ታች ወረድን። ያለ መጫወቻ ወረድ። እንደዚህ የሆነን ያደግነው ጥሩ ልብስ እንለብሳለን፣ ውስጣችን ግን ተበልቶ አልቆ ነው ያደግ ነው። ማንም አይክድም ስለ ህይወታችን። አንገት አለን፣ ግን ዞር ለማየት አንችልም ነበር። እግዚአብሔርን እስክናቅ ድረስ ክርስቶስን እስክናቀው ድረስ የተበደልን ምስኪን ህዝቦች ነበር። ወገኔ በከንቱ ተወስዷል። አሁን ከዚህ ምናለኝ ይላል እግዚአብሔር፣ የሚገዟቸው ይጮኋሉ ይላል እግዚአብሔር። ስሜም ሁል ጊዜ ቀኑን ሁሉ ይሰደባል። የታላ አምላካቸው እያሉ የሚገዙ እየጮሁ ነው። የሚገዙ ህሊናችን ውስጥ እየጮሁ እንጠጣለን። ህሊናችን ይጮሃል እና ምንስራለን። ህሊናችን ይጮሃል፣ እንቀማለን ህሊናችን ይጮሃል። ከሰው ጋር እንናከሳለን። ምን ሆን ምን ነካኝ ብለን እንጮሃለን። እየጩሁ ገዙን፣ እየጩሁ ገዙን። እግዚአብሔር ልጆች አምላካችን ተሰደበበኛ ተራ ህዝብ ተባልን። ኢየሱስን የማያቅ ህዝብ ተብለን ተናቅን። ኢየሱስ አጠገባችን ቆሞ ያልዳነ ህዝብ ተብለን ተናቅን። ማመለካችን ተሰጠበ። ግን እኮ እግዚአብሔር ደግሞ ቀን አለው። እግዚአብሔር ልጆች ቀን እኮ አለው። ስለዚህ ወገኔ ስምን ያውቃል። ስለዚህም የምናገር እንደሆንኩ በዚያን ቀን ያውቃሉ። እግዚአብሔር ታዳጊ ሆኖ ወደኛ መጣ። ስሙን አወቅን። የሞተልንን አወቅን። ትርጉሙ ገባን። ለምን እንደሆነ ገባን። ተወደን እንደሆነ ገባ። ዋጋ እንዳለን ገባን። ስፍራ እንዳለን ገባን በሰማይ። ስነ ልቦናችን ከሲኦል አሳሰብ ተላቀቅ። በእግዚአብሔር ክንዳደር ዛሬኛ ጸሎታችን በልዑል መደራ የሚኖር ሁሉም የምችል አምላክ ጥላ ውስጥ ያጥራል የሚል ነው። እግዚአብሔርን በቀኝ ነው አልታወቅም የሚለውን እግዚአብሔርን አንተ መሸሸጊያዬ እለዋለሁ፣ በአንተ እታመናለሁ። ከአዳኝ ወጥመድ ትጠብቀኛል፣ በላባዎች ትጋርደኛል፣ በክንፎችን በታች እታመናለሁ ብለን እንጸልያለን። በቀኝ ሺህ በእግራይ አስር ሺህ ወድቃት ብለን እንጸልያለን። ወደ እኔ ግን አይቀርቡ ጸሎታችን ተለወጠ። አወቅነው፣ ፊቱ በራልን። በዚህም በዚያም ቃሉን ሰማን፣ ወንጌል ሰማን፣ ነቃን፣ ገባን። ሃይማኖታችን አባቶቻችን የነገሩን፣ የጥንቶቹ አባቶች የሰሩልን ገባን፣ የጻፉልን ገባን፣ ቅዳሴው ገባን፣ መልእክቱ ገባን፣ ወንጌሉ ገባን። ከእንቅልፋችን ነቃን፣ ከእንቅልፋችን ከተኛንበት እንቅልፍ ነቃን። ለካ ሕይወት እንዲህ ነው አለን። ህይወት የእናቴ ቤት፣ ህይወት ከተማ ውስጥ ያለ ካፍቴሪያ ነበር ይመስለኝ። በዛ በልጅነት እድሜ እግዚአብሔር እስኪያገኘኝ ድረስ ህይወት ማለት ያ ነው ነበር ብዬ ማስበው ይሰለቸኝ ነበር። ለዚህ ነው የተፈጠርኩት እል ነበር። እናት ቤት እየኖሩ እንደገና ካፍቴሪያ እየሄዱ መኖር ነው ህይወት። የሁሉም ወጣት ጥያቄ ነው መኖር ይሄ ነው ጅንክስ ውስጥ ከቶ ንጹህ ምንድን ነው? ቦዲ ለብሶ፣ ሁዲ ለብሶ፣ ጂንስ ለብሶ ወጥቶ መግባት፣ እሱ ነው ህይወት። ሱፍ ለብሶ ገብቶ ከስራ መልስ ድራፍት ቤት ተቀምጦ ጠጥቶ ፖለቲካ፣ ስፖርት አውርቶ መግባት፣ ይሄ ነው ህይወት። ለዚህ ነው የተጠራ ጥራ ነው። ይሄ ነው ህይወት።

ብዙ ህዝብ እግዚአብሔር ማወቅ አለብን። ስሜን ያውቃሉ። ችቦ እሳቱ ከነካን እሳቱን ሌሎቹ ማቀጣጠል አለብን። በደንብ ምንደድ የሚችሉ ብዙ ብዙ ቅዱሳን አሉት። እግዚአብሔር በቀረጫው ላይ ነበረ። ማቴዎስ ቀራጭ ነበር። ማቴዎስ ቀራጭ ማለት ባንዳ ማለት ነው እስራኤላዊ ለሮም የሚገዛ እስራኤላዊ ለሮም የሚሰራ ቀራጭ፣ የተተፋበት ቀራጭ አመጣውና ማቴዎስ አደረገው። ወንጌል ጸሐፊ ያደረገው ትውልድን ዘርዛሪ የክርስቶስ አዳኝነት መስጋሪ ያደረገው። አሉ ቅኖች በየቦታው በየቦታው፣ በየገበያው፣ በየፖለቲካ ቦታ፣ በየንግዱ፣ በየኑ በየስራው ቦታ ስሜን እንዲያውቁ ስሙን እንዲያውቁ መንሰራ ነንኛ። ይህን የሚሰማ ሁሉ ወንጌል እንዲሰፋ መስራት አለብን፣ መደገፍ አለብን፣ ማገዝ አለብን። እግዚአብሔር ከጨለማ መውጣት አለበት። ህዝባችን ካለማወቅ ድንቁርና ዝም ብሎ በልማድ ከመመላለስ ሃይማኖትን ተረድቶ አውቆ የሞተው ክርስቶስን አውቆ እግዚአብሔር ሥላሴን አውቆ አዳኙን አውቆ ስጋውን ደግሞ አውቆ መኖር አለበት ክርስቲያን። ይህም ሳያቅም የሚሞት ሰው ነው የሚያሳዝነው። መዳኑን እንኳን ሳያቅም የሚሞት በጣም ብዙ ህዝብ አለ። መዳኑን ሳያ ስሜን ግን ያውቃሉ ይላል፣ ተስፋው። ስለዚህ የምናገር እንደሆንኩ በዛ ቀን ያውቃሉ። ስሜን ካወቁ በኋላ አሁን ይህን ቃል የሰማኩት ቃል የተናገረ እግዚአብሔር መሆኑን ያን ይገባቸዋል ነው የሚለው። ስሙን ያወቁ ቀን ለካ እግዚአብሔር የተናገረ የነበር ነው የምንለው። እኔ እኔ ኔ አልለወጥም አለ እግዚአብሔር። እኔ ቀንበር ሰባሪ ኔ፣ የግብፅን ቀስት ሰባሪ ኔ፣ የአሶርን በትር ሰባሪ ኔ፣ ህዝቡን ታዳጊ ኔ ከጨለማ ማውጣ እኔ ነኝ። መንገድም አሳይ እኔ ነኝ። የተስፋ ብርሃን በሰው ልብ ውስጥ መለኩስ እኔ ነኝ። እኔ እኔ ነኝ ያለ እግዚአብሔር ይሄ ብርሃን ነው እየበራልን ያለ። እናመሰግነዋለን። አወቅ ነው ገባን፣ የተወሰንን ገባን፣ አረፍን። ምሕረቱን ቸርነቱን፣ እጁን አየን። እግዚአብሔር እንደሚያኖር ገባ እግዚአብሔር እንደሚበቃ ገባለ። ኑሮ ያለ ምንም ተጨማሪ ነገር እግዚአብሔር ይበቃል። ሰው የለኝም ዘመድ የለኝም የሚባል ዘፈን እንጂ አንስፍ ነው። እግዚአብሔር ይበቃና ይበቃል። ይህ ሰው የለኝም የሚሉ ሰዎች ልባቸው አይታመንም። ኢየሱስ ክርስቶስ አጠገብ ቆሞ ልትድን ትወዳለህ ሲሎማት ዮሐንስ ወንጌል ምዕራፍ አምስት ላይ ሰው የለኝም ነው ኢየሱስ አጠገቡ ቆሞ ሰው ነው የሚፈልገው ልቡ ከዳነ በኋላ እኮ በጌታችን በኢየሱስ ክርስቶስ ላይ በጭካኔ መስክሯል በሰንበት ያዳነኝ እሱ ነው እሰሩት ብሎ ማለት ነው ሰው የለኝም የሚል ሰው ልቡ ከእግዚአብሔር ጋር መሄድ ይቸግረዋል ተጠንቀቁ ሰው የለኝ የሚል ካፋችሁ እንዳይወጣ አይኖረን እግዚአብሔር ሙሉ ጌታ ነው ለኛ ተስፋውም አይለወጥ ይሰማን በልባችን ይጻፍ እግዚአብሔር ይባርካችሁ እግዚአብሔር ቸርነት ሄነታችን